ዝም በሉ እናንተ። እግዚአብሔር እኮ ከላይ ሆኖ ያ እግዚአብሔር ሊፈትናችሁ ሲል ሊፈትናችሁ ሲል ትንሽ ነገር እንዲህ ይሰጣችኋል። ያንን አክብራችሁ ካልተቀበላችሁ ይቀማችኋል። ራሷ ማናት ስሟ ማናት? ውሽ ግን እንዲህ እንዲ አንቀሽቀሻት አንቀሽቀሻት። ታይ አንቺ ታይ ታይ። እኔ ግን እሷ ልጅ ላይ በደንብ ይታይ። ግን ረጋ ልጅ ተመለሰች። ወዲያውኑ ተመለሰች እንጂ የሆነ ሰዓት ላይ ወደ ጸቡም ገባች፣ ወደ ብሩም ገባች፣ ወደ ምናምን። ግን ይችልች ኮመን የሆነ ደግሞ ዩቱብ አላት። ዩቱቡን አታውቁትም። እንደ ዩቱብ አላት። አንድ ቪዲዮ ስትለቅ እስከ መቶ ሺህ የሚታይ ዩቱብ አላት። ትመልሰዋለች ነገር የማንንም ለዚህ እኮ ነው ኮራ ዘና ብላ የማንንም እርዳታ አልፈልግም ዩቱብ አለ ትመልሰዋለች ትጫወታለች፣ ትሰራለች፣ ትሸከማለች፣ አድቨርታይዝ ትሰራለች። እስቲ እናንተ አንድ አድቨርታይዝ ሰርታችሁ እንያችሁ። ወይ ተለወጡ፣ ቦጭቃችሁን ማትለወጡ አለ ቁጭ ትቦጭቃላችሁ፣ ትናገራላችሁ፣ ለውጥ ግን ይንጀሩ። እንዲያውም ልትለወጥ የነበረችዋን ልጅ ይዛችሁ ገደል ልትገቧት ነው። ማርክ ማይ ዋርድ ነገር ውይ ከመቸው ወጣች፣ ከመቼው ወደቀች እንዳናይ የቶባላት በደንብ የቶባላት በደንብ የሚታይላት። እኔ እንዲሁም አንዳንዴ የምትሰራቸው ቪዲዮች በጣም ጥራት አላቸው እና ይች ልጅ ግን ግን ሳይ አንገቷን ደፍታ ነው አንገቷን ደፍታ ዝቅ አርጋ። ዩቱብ እንኳን ካስከፈትኳችሁ ዓመት ሊሆናችሁ ነው። ቁጭ ብላችሁ እንኳን ፎሎ አላስደረጋችሁ ሁል ጊዜ ብቻ ዩቱባችሁን እንኳን ማንቀሳቀስ የማትችሉ እኮ ናችሁ። ዩቱባችሁን ፎሎ አስደርጋችሁ ዩቱባችሁን ስርዓት ውስጥ ቋሚ ነገር ታገኛላችሁ። የሚቀመጥ ገንዘብ አለ። የሆነ ነገር ለጥፉበት ተብላችሁ እራሱ ዩቱባችሁን ማንቀሳቀስ ያልቻላችሁ ሰው ልትተችሁ፣ ሀያአራሳት ቁጭ ብለ መኒ ራን የሚያደርጉትን ልጆች ልትተች አሪፍ። ሲሪየስ ሲሪየስ በላይሽ ላይ ነው። እንደዚህ ጀት ይዛ የምትበረው ወይት ወይት ሚኒት እዚህ ለነገሩ ስለ ሰው የሚያወራ ጊዜ የለውም እና አሁን ጊዜ የእኔን ጊዜ ራሱ አትሻም። ይኸው እዚህ ጋር አለ ደግሞ በቴሌግራም። አፈር ብላ አፈር ያስበላ ሙትቻ። ሰው መጀመሪያ በልቶ ነው ስለ ጅንጀና የሚያወራው። መምህር ትጅጂ ነኝ ነ ነ ዋይኖት ግን እኮ ችግሩ ምንድነው ታውቃላችሁ? ዩቱብ ኮንቴንት ያስፈልገዋል። ጭንቅላት ይፈልጋል። ያ ሰው የሚያቸውን ነገር ያስፈልጋል። ለዛ ደግሞ ምን ያስፈልገዋል መሰላችሁ? ያስፈልገዋል። እሱ የለም። የሆነ አዝናኝ ነገር መልቀ የሆነ ነገር ማድረግ አለብህ። ቲክቶክ እዚህ ጋር ቁጭ ብለህ እድሜ ለኢትዮጵያ ጊፍተር የዕለት እንጀራህን እዚህ ላይ ሞልተህ ትተኛለህ። ገባህ? ዩቱብ ግን የሆነ የመጀመሪያ ቪዲዮ ታስቀምጣለህ ይታይልሃል ያ ከዛ ትጠበቃለህ። ዩቱብ ማለት ጭንቅላት ይፈልጋል። የለችም። ሄዳለች አባቷ ጋ ናት። ሰው መልካም ምሽት ይሆንላችሁ ለሁላችሁ፣ ልቦና ይስጣችሁ። እኔ ወድቃችሁ በአጠቃላይ ወድቃችሁ ማየቱ አልመኝላችሁ። መውደቅ ከፈልጋችሁ ግን ስትፈልጉ ተንደባለሉ አያገባኝም። ግን ሰውን ይዛችሁ አትወደቁ። አካሄዳችሁ ሰውን ይዞ የሚወድቅ ሲሆን ያስጠላል። ሶሻል ሚዲያ ላይ የሚተች ነገር ካለ ትተቻለ። በተቸው ነገር ደግሞ ብር ለመስራት ግን ቲክቶክ ላይ ምን ያሁን፣ እዚህ ጋራ ብጫወትበት ነው ደስ የሚለኝ ያየው እንጂ አሁን እዚህ ጋራ እናንተን የተናገርኩበት ገንዘብ አይሰጠኝም። እዚህ ጋር ላስተላለፍኩት መልዕክት ገንዘብ አይሰጠኝም። ግን አትሊስት ክፋታችሁን ሰው እንዲያይላችሁ ፈልጋሉ፣ ክፎች እንደሆናችሁ ባለጌዎች እንደሆናችሁ ኦኬ ወዳቂዎች ናቸው። ተዘርግታችሁ አሉ ጎበዞቹ። ሌሎቻችሁ ተጠንቀቁ፣ በጣም ተጠንቀቁ፣ ተጠንቀቁ። ምክንያቱም አትሊስት እናንተ ጋር ተመልካች እንዳይኖር ነው የሚያደርጓቸው። ኦኬ እንደዚህ አይነት ክፋት ነው ያለባቸው። ሌላቸው ነው የፈለጉት ክፋት። ሌሎቻችሁ ተጠንቀቁ። ትላንት በጃኒ ነበረ፣ ዛሬ በዚች በራሳቸው። አታክ አያደርጓችሁም። አሁን ለምሳሌ ቀጥ ብለው አታክ እንደዚህ ቀጥ ብለው መጥተው አይጋፈጧችሁም፣ ግን የሆነች ነገር ከተገኘችባችሁ አውርደው ነው የሚጠላችሁ። አውርደው ሰዎች ግን ሶኮ እንትን አንደኛ ናቸው። ነው እናስታስበው። የአንድ ሰው መውደቅ ምንድን ነው ጥቅማቸው? ያገባችኋል ወይ? ስለዚህ ስትል አይናገሩም

ለነገሩ በክፋት ያለፈ ሰው ክፋት